ስንት መንፈስ አለ ጋይስ ስንት መንፈስ አለ በቀላሉ እንድንረዳው ነው እሺ ስንት መንፈስ አለ አንድ ተመልከቱ። ሁለቱም እኮ ተረጎመልን ወይንም ደግሞ ሀሳቡን አሳያዘን የሚሉት መንፈስ ቅዱስ ነው። አንዱን ቨርስ አንብበው ነው ይሄ ጥምቀት ለድኅነት ነው ይላል አንደኛው፣ አይ አይልም ሲል ሁለቱም ግን ምን ብለው እየተናገሩ ነው? መንፈስ ቅዱስ ገለጠልን እያሉ ነው። ስለዚህ ከሁለት አንዱ የያዙት መንፈስ ቅዱስ የተሳሳተ ነው ማለት ነው። ምክንያቱም ትክክለኛው መንፈስ ቅዱስ እንደሌላቸው ስለምናቅ ነው፣ እንደዚህ የታገለ ልጥ የምጠቀመው እንጂ፣ ሎቱ ስብሐት መንፈስ ቅዱስ የሚሳሳት አይደለም። በራሱ የእኛ አባታችን ነው፣ አምላካችን ነው፣ ጌታችን ነው። ማን መንፈስ ቅዱስ። እነርሱ ጋር ያለው መንፈስ ቅዱስ ግን አንዱን መጽሐፍ ቅዱስ እያነበቡ ሁለት አይነት መረዳት እንዲኖራቸው አደረገ። በአንድ ቨርስ ተመልከቱ ጋይስ በአንድ ቨርስ። ስለዚህ የማናቸው መንፈስ ቅዱስ ነው ትክክል? መልስ ያሻዋል አይደል? እንዲ ጋይስ መልስ ያሸዋል። ስለዚህ እይታዎቻችን፣ አረዳዳችን መሆን ያለበት አንድ ጊዜ ተገልጦ ወደመጣው ወደኋላ ስንመለከት፣ ወደ ኋላ ስንመለስ አባቶች ምን ብለውበት አስተምረዋል፣ ክርስቶስ ምን ብሎ አስተምረዋል፣ ሐዋርያት ምን ብሎ አስተላልፈዋል ስንል ትክክለኛው መንገድ ጋር እንደርሳለን። ወደኋላ በተሳብን በሄድን ቁጥር ደግሞ ፕሮቴስታንቲዝም ሽታውም የለም፣ ታሪኩም የለም። መንቃት አለብን ማለት ነው። ምን ሲባል ብዙዎች በስሜ ይመጣሉ። እንደምታስታውሱት አንድ ነገር ልንገራችሁን አልጨርስ በብሉይ ኪዳን በኖህ ዘመን ብዙ መርከቦች፣ ጀልቦች ሊኖሩ ይችላሉ። ማን ያለባት መርከብ ብቻ ተረፈች? ኖህ ያለባት ብቻ ምን ተረፈች? መርከብ። በአዲስ ኪዳንም ብዙ በስሙ የመጡ እኔ የክርስቶስ ነኝ የሚሉ እኛ የክርስቶስ ኢየሱስ ተከታዮች ነን የሚሉ ክርስቶስ ጌታችን፣ ክርስቶስ አምላካችን የሚሉ ብዙ ቤተክርስቲያኖች አሉ። ማን ብቻ ራስ የሆንላት ቤተክርስቲያን ትተርፋለች። ኢየሱስ ምን የሆነች አካሉ እኛ ምን ሆነን ያለንባት ብልቶች ሆነን ያለንባት አንዲት ህብረት ብቻ ምን ትላለች? ትተርፋለች። ምኑ ስለሆነች ሸሯዋ፣ ምን ሊያደርግ ወደ አዘጋጀላት ስፍራ ሊወስዳት አበደን እ ከዚህ ውጭ ከዚች አካል ውጭ ህይወት የለም። እሺ ጋይስ፣ እቺ አካል ደግሞ ተመልከቱ አስቀድ ደግሞ ከክርስቶስ ዘመን ምን የነበረች መሆን አለባት። ካልሆነች በራሱ ክርስቶስ የመሰረታት ልትባል አትችልም። ለምሳሌ አንድ ድርጅት በመኩ የተመሰረተ ከተባለ ከማን ዘመን ጀምሮ ልትኖር ይገባል? ከመኩ ዘመን ከሆነ ጊዜ በኋላ በመኩ የተመሰረተ ሊባል ይችላል? አይችልም። ለምን? መኩ ራሱ የሌለበት የእርሱ እጅ አሻራ ያላረፈበት በእርሱ ያልተጀመረ ነገር በመቁጠር ተመሰረተ ሊባል አይችልም። ለምሳሌ ፕሮቴስታንቲዝም የተጀመረው መቼ ነው ካልን 1517 ጀምሮ አይደል? በማን ሲባል በሉተር ይቆጠርለታል ማለት ነው። የሆነ ሳለ ትሄዱ ትሄዱና 1517 ላይ እንጀምራለን ማለት ነው። ፔንቴኮስት የሚባለው እንቅስቃሴ መቼ የተጀመረ ሲባል እንደሚታወቀው አሜሪካ ውስጥ በአግነስ ኦዝምን ከማይደመጥ ልሳን ጀምሮ እንደተጀመረ ይነገርለታል 1901 ጀምሮ ማለት ነው። የሆነ ነገር ስንሄድለት የሆነ ዓመተ ምሕረት ሊያደርሰናል። ቤተ ክርስቲያንስ መቼ ተጀመረች ሲባል የእምነታችን ፈጻሚና ጀማሪ የሆነው ክርስቶስ ኢየሱስ። ፈጻሚ ሲባል ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ጀምሮ እንዳለ ነሆ ጌታ ራሱ ምልክት ሴታችኋል፣ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል። ማን ነው ምልክት የሚሰጠው? ጌታ እራሱ። ምን አይነት ምልክት? ድንግል ጸንሳለች። ልክ ሉቃስ ወንጌል ምዕራፍ 1 ቁጥር 26 ስትሄዱ እነሆ ቅዱስ ገብርኤል ከእግዚአብሔር ተልኮ እንደመጣ በናዝሬት ገሊላ ምን የምትባል ድንግል ወደ ሆነች ወደ አንዲት ዘንድ መጣ ይላል። አያችሁ ምልክቱን። ማቴዎስ 1 22 ጀምሮ ደግሞ እነሆ በነቢይ የተባለ ይፈጸም ዘንድ ድንግል ጸንሳለች ወንድ ልጅም ተወላጅ ስሙንም አማኑኤል ይሉታል የተባለ ተፈጸመ አለ። ትርጓሜው እግዚአብሔር ከእኛ ጋር ሆነ ማለት ነው። ምን አለ? ተፈጸመ። የእምነታችን ፈጻሚ ጀማሪ ሲባል ደግሞ ልክ ማቴዎስ ወንጌል ምዕራፍ 16 ላይ እንደምናገኘው በቃ ጴጥሮስ፣ አንተ አለት ነህ በዚችም አለት ቤተክርስቲያን ይሰራታለሁ። ስለዚህ ወደኋላ ስንቆጥር ማን ጋ መድረስ አለባት። ክርስቶስ ጋር ካልደረሰች ቸርች አደለችም። ጋይስ ክርስቶስ ጋር የማትደርስ ከሆነ የጌታ ቤተክርስቲያን አለች። እቺ ቤተክርስቲያን ደግሞ አንዲት መሆኑ አነግሮናል። አንድ ጌታ፣ አንዲት ጥምቀት፣ አንዲት ሃይማኖት ኤፌሶን አራት አምስት ሊለያት አይችልም። ማቴዎስ 28 ቁጥር 19 20 ሁል ጊዜ ነው ያለው። እስከ ዓለም ፈጻሜ ልጅ ከእናንተ ጋር አለው። እና ቤተክርስቲያን ልታውቋት ልትረዷት ይገባል። ወደኋላ ኋላ ተስባችሁ የማትመረምሩ የማትፈልጉ ከሆነ የኋላው ከሌለ የለም በፊቱ። ወደኋላ ሄዳችሁ የማትመረምሩ እና የማትፈልጉ ከሆነ ትክክለኛው ቦታ ላይ አትገኙ፣ ትክክለኛውን ቦታ ትስታላችሁ ለማለት ነው። መኩዬ ጥሩ ነገር ነበረ ቃሉ ያሰማለን ብሮ እስኪ ቃሉን ያሰማልን ባሮክ። እንደሰማችሁት ነው። አሁን ያነሳነው ጥቂት ማለት ከምንድነው የተነሳነው ሃይማኖተ አበው ብለን ጀመርን እና ሃይማኖተ አበው የአባቶቻችን እምነትን ምንድነው መሰረቱ፣ መሰረቱ ከተባለ ደግሞ ምንድነው ከተባለ ምንድነው ያሳያችሁ፣ ሃይማኖተ አበው መጽሐፋችን። እሺ ሃይማኖተ አበው መጽሐፋችን ይኸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአባቶች ተቀብላ የተላለፈ ይህንን የማይቀበል ይህንን አባቶችን እንዲያው አባቶች አባቶች አትበለን ያለ አንድ ፕሮቴስታንት መቶ እንደዛ ሲናገር በዚህ ልክ ሲናገር፣ ምንድነው ትዝ ያለ ቀደም የነገርኳቸው ሁለተኛ ጢሞቴዎስ ምዕራፍ አራት ቁጥር ሶስት ላይ ያለው ለራሳቸው አስተማሪዎችን እንደ ገዛ ምኞታቸው የሚሆንለትን አስተማሪን ያከማቻሉ። በቃ እዛው ነው የሚሆኑት ነው። መጽሐፍ ቅዱስን ማንሰተብ የሚባል የማያቅ አንድ ፓስተር ኢየሱስ ጌታ ነው የሚል ቃል ጥቅስ እንኳን የማያቅ፣ አይገርማቸው። ኢየሱስ ጌታ ነው የሚል መድረክ መንገድ ላይ እየዞረ እንደዛ ይ የትኑ እንደዛ የሚለው ጥቅሱ ንገረን፣ አላቅ። እንደ ፕሮቴስታንት ዘንድሮ የተቀሰቀሰበት ጊዜ አለ ሰማ ሶፊ ሲጠይቀው አንዱ ምን አልመሰላችሁም? የክርስቶስን እስኪ ባህሪያትን ንገረን አለው ማለት ነው። እና ሲ ሊነግረው ነው የዋንኝ ብሏል እና የዋና ትሁት ነው አላል ሁለቱም

ሁሉንም ማለት አንችልም አክቹዋሊ። በራሱ ፕሮቴስታንት መሆን በራሱ ግን ያው አንድ እንትን ወደ ታች ሆነን ነው ግን ቢሆንም፣ ስማሁን ሌላ ቶፒክ ቢሆንም ግን ምንን አየው እኔ እና ምንም ተማርኩኝ ከዚህ ነገር በቃ ፕሮፌት የሚባለውን ስም ሲይዙት በራሱ ፕሮፌት እሺ እና ፕሮፌት የሚባለው እንትን ላይ ሲደርሱ ምንድን ነው? ምንም መመዘኛ የለውም። የሚማሩት ትምህርት የለም። በቃ ሰው አየህ፣ እውርን ጌታ ያለው ነገር እውርን እውር የሚመራበት ዘመን አየው፣ ተያይዞ ገደል ሲገባ አሁን እሱ መጋቢ ነው። ተመልከቱ ጋይስ፣ የሚመሯቸው ህዝቦች አሉ። ያሳፍራል በጣም ያሳፍራል። እኔ የሆነ ቄስ ምናምን እንደዚህ ስህተት ቢሳሳት ብዙ ላይ ገርመኝ ይቻል፣ ምክንያቱም የሚመራው ህዝብ የለም። ቤተክርስቲያን ነች የምትመራው። እነሱ ግን በስማቸው ቸርች አላቸው፣ እከል የሚባል መጋቢ ነው የሚመራው ህዝብ አለ። እሱ ያሳዝናል። ቤተክርስቲያን የምትመራው በመንፈስ ቅዱስ ነው። ቤተክርስቲያንን የሚመራት ራስ የሆነላት ክርስቶስ ኢየሱስ ነው። እከሌ የሚባል ፓስተር ግን እከሌ የሚባል ፕሮፌት ግን የሚመራቸው ምን አለው ህዝብ አለ። ልክ ያኔ የዛሬ አምስት ዓመት ፓስተር ዮናታን ተሳሳተ። ክርስቶስ ከመቤታችን ስጋን አነሳን ብሎ አስተማረ። አሜን አሉ ህዝቡ ተባለ። ከአምስት ዓመት በኋላ አይ ተሳስቻለሁ፣ ለካ የዛኔ እንዲህ ብዬ ነበረ ክርስቶስ ኢየሱስ ከእመቤታችን ስጋ ነስቷል ሲል ደግሞ ሁሉም ተመዘው፣ በቃ የአሜን የአሜን ህዝብ። የሚናገረውን ማስተዋል የለ፣ ከመጽሐፍ ቅዱስ ማመሳከር የለ፣ ከአባቶች ትምህርት ማስተያየት የለ። ይናገራል፣ አሜን አሜን አሜን። በቃ እውርን እውር ይመራዋል እንደሚባለው፣ ዝም ተያይዞ ገደል ማለት ነው፣ መዳረሻ የሌለው ወደ ጥልቁ ገደል እና በጣም ነው ያሳዘነኝ ይህንን ሳይ። ከዛ ቀጥታ ስሙን ያነበብኩት ፕሮፌት ይላል። መጨረሻ ላይ ሁላችሁ ውረዱልኛል። በቃ ህዝቡ ማለት ህዝቤ እውቀት ከማጣት የተነሳ ጠፋ የሚል ለዚህ ህዝብ ሳንደርስ መቅረታችን በጣም ነው የሚያሳዝነው። ነው የምር በዚህ ልክ ሰው ይሄንን እየተከተለ ከሱ ስር እኮ ምንም ማለት የዋሃኖች አሉ በጌታ በየዋሃን ዝም ብሎ የሚከተሉ በቃሚ ምንም ይማቁ በቃ አገኙ ብሎ ይኛው ፕሮፌት ነኝ ብሎ በጣም በቃ ህዝቡን ያስከትላል እንትን ይላል ይህንን ህዝብ አፍሪካ ላይ ይጫወቱበታል። አፍሪካ ላይ በመላ አፍሪካ ማለት በጣም ያሳዝን። አንዱ እባብ ያስበላል፣ አንዱ የፈለገውን ሲያስበላ፣ አንዱ ሳርን ሲያስግጥ ምንም በቃ እንትን ነው። ኢትዮጵያ ውስጥ ደግሞ ያሉት በነገራችን ላይ እፍል ሉተራንም ጨምሮ ካሪዝማቲክ ናቸው ተብሎ ነው የሚጠሩት። በራሳቸውን እንግዲህ በራሳቸው አንደበት ነው የተናገሩት። ይህንን ፓስተር ጻዴ አብዶ ነው ጻድቁ አይደል ባሉ ምናልኬ መኩዬ ፓስተር ጻድቆ አብዶ ነው የሚመራው። ነው አዎ ጻድቁ አብዶ ጻድቁ አብዶ ምንድን ነው ያሉት? ኢትዮጵያ ውስጥ ያሉት ጴንጤቆስታል ናቸው ነው ተብሎ ነው የምንጠራው። ካሪዝማቲክ ናቸው፣ ሉተራን ጭምር ካሪዝማቲክ ሙቭመንት ማለት ዊችስ አዙዛ ስትሬት ላይ የተጀመረ በቃ ላላሻራራካራ የሚባል አብዛኛው ደግሞ ብልጽግና የሚበዛበት የብልጽግና ወንጌል የብልጽግና ወንጌል፣ ያሳዝናል። በቃ ካልታየው እኔ ልብሴ ካልታየ ይህንን ቪዲዮ ደቅኝትን ልታየህ አይደል እንዴ ብለው የሚሰጥ ማለት አረ ጌታ ሆይ፣ ከዛ አሜን ወርቅ የለበስኩት ልታየህ አይደል እንዴ አሜን ጌታ ኢየሱስ ክርስቶስ ግን ቅዱስ ዮሐንስ ግን ምን አለ ወንድሞቼ ዓለምን አትውደዱ። ዓለምን በዓለም ውስጥ ያለው ሁሉ ኃላፊ ናት። ዓለምን የሚወድ ቢኖር ያ ፍቅር በእርሱ ውስጥ የለም ተብሎ ተነገር። ያ ፍቅር በእርሱ በእርሱ ውስጥ የለም። ዓለምን የሚወድ ከሆነ ለፓስተሩ ግን በዛ ልክ ነው። በጣም ነው የሚያሳዝነው ያ በነገራችን የሚወቅ ምናልባት አሁን የምናገረው ነገር የሚያስቀይማችሁ ከሆነ አስቀድሜ ቅርታ ጠይቃለሁ። ግን እውነታው ነው እና ጋዲና ማመዬ መተዋል። ሰላም ለእናንተ ይሁን። አገባባችሁ በጣም ነው የሚገርመው። እኩል የገባችሁ ጋዲ አለ ሰውዬ ጠፍተሀል። ሰላም ብያለሁ ነው ማማ ያጀማ ያጀማ እንዴት ናችሁ? ትንሽ ጠፍቼ ነበር። ትናንት ከረጅም ጊዜ በኋላ ምናምን ኦልሞስት አስር ቀን ምናምን አልገባሁም ነበር። ትንሽ ሥራም ቢዚ አድርጎኝ ምናምን ነገር ጠፍቼ ነበረ። ትናንት ግን ላይቭ ገባሁ። ረዘም ያለሳትናደ ምናምን ሰላም፣ እንዴት ናችሁ? ሁሉ ሰላም። ማማዬ ሰላም ብያለሁ። ባሮኬ እታችም ያላችሁ ክርስቲያን ደች እናቶች ሁላችሁም ሰላም ብያለሁ። እንዴት ናችሁ ፓፓ እንዴት አለ ብሩስኪ? እንኳን ወልታ አንዲ ተረፈ፣ እናንተና ጋር ተረፈች። ሁሉም ታሽቶ ታሽቶ ሲላቁ እንዴ! ይሄ ነው። አንተ ተጫወት ወገበያም ምን እና ተጫወታለች ማለት ነው። ዮኒ አረና ገባ። ምና ተራ በተራ ማለት ነው። ባሮ እኔ ሰላም ብለናል፣ ተባ ብለናል። እዛ እና ጋዲ ምንድን ነው ርዕስ ይዘህ ገብተህ ነው ወይስ? እኔ የተወሰነ ወደ ማለቂያ ላይ ነው ቆየ። አንድ ሰዓት ነው። ወደ ጨርሺ ነው። አንድ ሰዓት ነው። ላፕቶፕ ላይ ስራ እየሰራሁ ነበር፣ ምናምን ነገር እና ድንገት ጎራ ስል ነው አሁን። ሰላም ለበላችሁ ብዬ የገባት ምናምን ነገር በቃ ማማኝ ሰላም ብያለሁ። በቃ እኔም ሉጣ በቃ ለባሮኬ ጊፍት እየሰጠ ነበረ ወንድማችን። ምንድን ነው ፕሮ ልትሆን ነው እንዴ እኔ ነው ሴትዮ ላልተጠመቀ ሰው ነው ጊፍት እየሰጠ የነበረው። እንግዲህ ሁለት አይነት ጥምቀት አለ፣ በኃጢአት መጠመቅ አለ፣ በጽድቅ መጠመቅ አለ። የትኛውን ጥምቀት ነው ለባሮኪ እየተናገርሽ ያለሽው? ባሮኪ አይታማም በዚህ በዚህ ንጹህ ነው። ንጹህ ነው ማለት ጋይስ ምን አመለጠኝ? ልክ እየገባል ምን አመለጠኝ? ሊከትፉ ሲል ሊከተክቱ ሲል እኔ ወንድም ያለው እን ባሩኬን አትነኩትን ብዬ ነው። የፈጠነ ጣልቀ የገባት ድምፀት ግን አይመስልም። ጋዲ ምን ምን ድምፀት እቺ ቆየት ካለች ከአማርኛ ዲክሽነሪ ሊተመዝ የወጣች ካለች፣ ያው የቀደሙትንም የቀደሙትን አባቶቻችን እንደምናስብ ሁሉ የቀደሙ አማርኞቻችንን ማሰብ ያስፈልጋል። እሺ፣ ለማንኛውም አይ የተወሰነ ምንድን ነው፣ ለባሩኬ አይስክሪም የምሰጠው ጴንጤ ልትሆን ነው። እንደ ላልተጠመቀ ሰው አለች ማማይ ከዛ ሁለት አይነት ጥምቀት አለ በአጢአት መጠመቅ አለ፣ በጽድቅ መጠመቅ አለ አልኳት። ባሮክ ቤትኛውን የተጠመቀው ስለ ዝማሽ በተፍሲሩ አብራርታው በተፍሲሩ መነጽር አይተው እንዳይሆን። አንዳንድ ጊዜ እኮ ከባሉ ሁለቱም ጋር መሄድ እኮ መነጽሩን እንኳን ያረክሹ። አንቺ ነሽ ፓፓ፣ እስቲ አንቺ ሹፊና ነገሪ። ይሄኛው መነጽርማ የጸደቁት የሚያረጉት ናቸው። አንድ ነጥብ ስድስት ኪሎ ሜትር ጌታ የሆነ ነገር ለሆነ ፐርፐዝ ይጻፋል። የሆነ ነገር ለሆነ ነገር ይጻፋል ማለት። አንድ ነጥብ ስድስት ኪሎ ሜትር ምንድን ነው አስፈላጊነቱ? አንድ ማይል አካባቢ ምንድን ነው? ይቅርታ ስሙን አልጠረውም። ክርስቲያን ነኝ አዲሱ ያንን ምንጽራ ባሮኬ እንዲህ የምታወራለት